በከተማው ላይ በቃ ትናንትና ሙስ በጣም ነው እንዶ፣ ልመና ስገባ እንዲህ ያንተ ይሰጥህ እንደምልህ እንዲህ ያንተ ሲሰጥህ ሲሉኝ እንደ በቃ ሲያስለቅሱኝ በጣም ነው እንዶ፣ እጅግ እንዶ እጅግ እንዶ ጉር ነው እንዶ፣ አምስት አስር ብሎ እንዶ ህዝቡ በጣም የተባበረኝና እንዶ በጣም ነው። እኔ እንጃ ምን እንዲያረኩለት ህዝቡን፣ እኔ እንጃ ይገርመኛል። አይዞሽ

ህዝቡ ይተባበረኝና ሐኪም አይቶት የሚያድግልኝ እንደው እሰየ ህዝቡ በቃ፣ በህዝብ ላይ ነው እንግዲህ ይህ ልጅ ዲኖልኝ። ቁም ነገር ደረስክ ልጄ እሺ በቃ ትምህርትህንም ቁርአን የትም ገብተህ እያልኩኝ ማስተምረው ይሆናል። ይህን እንደው በቃ የሚያድግልኝ ሀተ እንደው ወልድ ውሃ ሰጡኝ። በጣም ነው ሌላ ስራ ላስይዝም፣ ቁራን እንደው ትምህርቱን ይችን ነው የማስተምረው። የኛ እንደው የጎብዬ አካባቢዋ የዋጩ አካባቢ የገንዲያ ጢስ የዱርለበስ አካባቢው ረኞ ስውር ስላሉ እነሱ ደም ለማመጥ ልጁ ተስቸግሮበት ታሞበት ብለው ያን በእንትን ሀዩት አይጨክኑብኝም በማለት ወደ እነሱ እንግዲህ አቤቱታዬን ቅርብ ያለው የራያ ህዝብ ብቻ ሳይሆን የጎብዬን አካባቢዋ ልጆች በቀጥታ ይሄን ቪዲዮ ሲያዩትኝ እስከ ዛሬ ብዙ ታሪክ የሰሩ እህት ወንድሞች ስላሉ ከጎንህ እንደሚሆኑ አልጠራጠረም። በጣም ጤና ይስጥልን የተወደዳችሁና የተከበራችሁ ከድራ የዩቲዩብ ቻናል ቲክቶክ ቻናል ቤተሰቦች እንግዲህ ፌስቡክ ቻናል ቤተሰቦች ዛሬ ራያቆቦ ጎብዬ ዋጮ ነው የምገኘውና እንግዲህ ከዚህ በፊት በከድራያ ፌስቡክ ላይ አይታችኋል። አንድ ህጻን ልጅ እጅግ በጣም የሚያሳዝን እንግዲህ ወላጅ አባቱና ወላጅ እናቱን ለማግኘት እዛው ቤታቸው ድረስ ሄጃለሁኝ ከወላድ አንደበት ለመስማት እንግዲህ እዛው ነው ያለሁትኝ። በቀጣይ እንግዲህ አባትዬው ጋር ቆይታ አደርጋለሁ። አብራችሁ እንኩኑ እስከ መጨረሻ። ቆዲም ለኢማም አደም እባላለሁ። በዜሮ ሀያ በጎብዬ አካባቢዋ እምገኝ ዋጮ ነው እና የልጄ በሽታ ጠቅላላ እጅግ በጣም አንጀት የገባ እስከ ዛሬ በህጻንነቱ ሪፈር ሲጥፍልኝ ያንን ሪፈር ልጄ ለወጭ ልሄድ ስል ባየው ባዘባዘበው ወጭ በዛብኝ የነት እንትና ደ ለዳ እንግዲህ እንደው አላህ ሰጥቶኛል። አላህ ያስተምረ ሰው ይዤው ልሂድ ወላድ ነኝ አልጥልም ብዬ መጣሁ። አሁን እያደር እንደገና በኋላ ዓመት ከአምስት ወር ሲቀመጥ አበ አባ ያለኝ ጊዜ ሆዴ ገባ። እንደገና የራያ ቆቦ ህዝብ ኢትዮጵያዊ እንደው የወላድ የወላድ ያለህ እንደው ውርዱኝ ወልዳችሁ ስጡኝ ብዬ እንደገና በኋላ ብታይን ወደ እናንተ አቀረብኩኝ አይደል እንደው እንግዲህ መቼም አፈጣሪ በታይ መቼም ህዝብ መተባብሮ ህዝብን ያዲናል የሚል እንደው ስሜት አይኖረኝና ልመና ገባሁኝ። አልሐምዱሊላህ አሁን ከድር ራያን የሚባለውም በአካል ማገኘት በጣም ተደስቻለሁ። ልጁን ወልዶ እንደሰጠኝ ነው። አሁን የተመሰገነ የማመሰግነው አላህ ጋር እንግዲህ ደግሞ አሁን ለነገ ቀጠሮ በ12 ሰዓት ግባ ተብያለሁ። ደስ ስለተባልኩ በዚህ አሳሳቢ ሆኖኝ ነው። እንግዲህ ዶ አድርጉልኝ ያላችሁ እንግዲህ መቼም ተባበሩኝ፣ አላህ እንግዲህ ተባበሩኝ፣ አላህ ዘንድ እንግዲህ እናንተን ነው የማገኘው በምስጋና ጋር እንግዲህ ወንድማችን ደምሌ በተለይ ለዋጮ ማህበረሰብ እጅግ በጣም ዋጮ ሲነሳ አንተም እንግዲህ ትልቅ አሻራ አለ። በተለይ በዓመት በዓሎች፣ በተለያዩ በሰርጎች፣ በመኖች በመጫወት ነው የምትታወቀውና ይሄ ችግር ሲደርስብህ ሁሉም ሰው ያዝናል ብዬ አምናለሁና ለአንተ አይገባህም የሚል አይነት ሃሳብ ሲሉኝ በጣም ውስጤ እየተሸበረ ነው ምናምን ነገር ብለህ ነበርና ምንም ችግር የለውም። ለበጎ እስከሆነ ድረስ እንግዲህ የዋጮ የራያ ህዝብ በሙሉ የሚያውቅ አንተን በሳቅ በጨዋታ በበዓላቶች ጉማ ስትል ማህበረሰቡን ስታስደስት ነው እና የነበረው ነገር አሁንም ይሄ ተቀባይነት በቀጥታ ከጎንህ እንደሚሆኑ ስለማልጠራጠር አብሽሬ፣ ምናልባት ለበጎ ነው ያለው ነገርና ስለዚህ ሁሉም ነገር ይስተካከላል ብዬ አስባለሁ። እንዳላ ፈቃድ አብሽር ለማለት ነው። እና በስከ መጨረሻ የምትጨምረው ነገር ካለ ሀሳብ መጨመር ይቻላል። በጣም ጥሩ ነው። አመሰግናለሁኝ። እና የጎብዬ የዜሮሃ እና እንዲ የአካባቢው ጠቅላላ የራያ ህዝብ ቀርቶ እንዲ እንትን ያልሁቱ በጣም ነው ትብብር። አሁን በጀባልም በንትንም እንዲ አይዞ አብሽሬት አብሽሬት እያሉ እንትን ስለሚሉኝ በጣም ነው ወዲህ። እነሱ ምን እንትን እምለው አሁን የተወሰነ ለትራንስፖርት የሚሆን ትንሽ አግዘውሃለሁ። ስለዚህ አሁን ቀጣይ እዚያ ደስ ሄደህ እንግዲህ ይሄ ማህበረሰብ ርብርብ አድርጎ እስከ መጨረሻው እንዲታከምልህ ትፈልጋለህ። የልጅዮ ችግር ደግሞ እብጠቱ የሚታየው የወገቡ ሳይሆን የጭንቅላትም ችግር አለበት ተብሏልና እሱንም እስኪ ንገረኝ። አዎ የቅንጭላቱ ውሃ ዘላለው ነው የሚሉኝ። እንደገና በኋላ እያደር ልጁ ሲያድግ አብሮ ያድጋ ቅንጭላቱ። እንደገና ደግሞ ቅንጭላቱ ትርምስ ብሎ ወደ ሆድ ፈሳሽ ይሄዳል። ደግሞ ራሱ ጎሎ ሲያበቃ ደግሞ ይሞላል። መቼሳ እንደ ወላድ እንደውም አያዩ የለም። አሁን እንደገና ደግሞ የወገቡ ብጠት እያደር መለጠጥ እያደር በቃ ኩፍ እያለ ነው የሚሄደውና የህዝብ ልጅ ብለህ ነው የምትሰጠው ማለት ነው። የህዝብ ልጅ ህዝብ ነው የተባብሮ አንተን ያሳደገ ልጄ። ማስታወሻ ጥልለታለሁ አሻራ አብሽሬ እናመሰግናለን። አይዞሽ እህቴ፣ እስኪ ስምሽ ማን ነበረ? አይን አዲስ ያው እንግዲህ ወላጅ እናቱ ነሽና፣ ምንድነው የሆነው ችግር? እስኪ እንደው ሁኔታውን ለኢትዮጵያ ህዝብ አስረጅ። እስኪ አይዞሽ፣ አይዞሽ፣ አይዞሽ። ምንም ያው እስከ ዛሬ እንግዲህ አልቀሰሽ ያህል ብቻሽን እያለቀሽ ነው የኖርሽው። አሁን ላይ ደግሞ የኢትዮጵያ ህዝብ ይህን ሁኔታ ሲሰማ ለኢትዮጵያ ህዝብ የምትይው ልጄን ወልዳችሁ ሰጥቶኝ ተባበሩኝ የምትይው መልዕክት ካል እንደው፣ እስከዛሬ ድረስ የነበረው ስቃይ እንደፈለግሽ ከማህበረሰቡ መቀላቀል አትቼም፣ ልጁንም ይዘሽ ምህዳት አትቼም። እስኪ ይሄን ነገር ነገርኝ በቃ።

እና አሁን የኢትዮጵያ ህዝብ እንደው ምን እንዲያደርግልሽ ትፈልጊያለሽ? ወልዴ ውስጥ ነው እንጂ ሌላ ምን አለ? ነው እንደው ፈጣሪ ረድቶ፣ የኢትዮጵያ ህዝብም እርብርብ አድርጎ ነገጧት ታክሞ ተችሎትኝ ምስጋና መስጠት ትፈልጊያለሽ? አዎ እፈልጋለሁ። አይዞሽ። እስከ ዛሬ ድረስ የተሰቃየሽው እንግዲህ ለበጎ ነው። ፈጣሪም ደግሞ ይህን ነገር መቼም፣ አንዳንዴ የሚወደውን ሰው ይፈትናል ይባላልና፣ ወደፊት ደግሞ ይሄ ህፃን ልጅ መፍትሄ አግኝቶ የኢትዮጵያ ህዝብ ተባብሮት በእርግጠኝነት እኔም እነግራችሁ፣ የጎብይና አካባቢዋ ልጆች ብዙ ታሪክ ሰርተዋል። እኔ ጋር እስካሁን ድረስ ድረስና ለእናንተ ለእህቶቼ ለወንድሞቼ ይደርሳሉ ብያምናለሁኝ። ከዛም በተረፈ የኢትዮጵያ ህዝብ ወላድ የሆነ ሁሉ ነው እንግዲህ በዚህ ልጅ አዝኖ ርብርብ የሚያደርገውና፣ አይዟችሁ አላህ ያሳካላችሁ። እንደው ይሄ ልጅም ደግሞ ገር በገር ታክሞ የኢትዮጵያ ህዝብ ረድቶትኝ ነገጧት ደግሞ እንግዲህ እናንተ የምታመሰግኑ ያደርጋችሁ እሱ ነው ማለት የምፈልገው የምመኘውም እሱ ነው። ኢንሻላህ ልጁም ይታገዛል ይታከማ ላይ ይዟችሁ፣ እሺ አው እና ምንም ለበጎ ነው። በነገራችን ላይ እናንተም ወደዚሁ ሚዲያ ይዛችሁ መምጣታችሁ የኢትዮጵያ ህዝብ አይቶ እንዲያግዘው የኢትዮጵያ ልጅ እንዲሆን ይሄ መልካም አጋጣሚ ነው እንጂ ምንም በክፋት አትዩትኝ። እስከ ዛሬ እኮ ሁሌም ላይ ተረፍ እያላችሁ እኮ ደብቃችሁ ኑራችኋል፣ አይደለም? አሁን ላይ እንደው እናና አባቤ ሲል ነው ቀልባችሁ እንትን ያለው። ስለዚህ እንዲ ወጥተን እስኪ ግድ እንዴው ይርዱን ብለን ወጣን። አልሀምድሊላህ አልከፋንም። እነሱ ጋር በምስጋና እንዴው ግድ ኢትዮጵያዊ በምስጋና በጣም በጣም በጣም እና በጣም ነው። አመሰግናለሁ ብዬ እንትን የምለው ኢንሻአላህ እንሰራለን። መጥቼ እዚሁ መጥቼ ነው ምስጋናው የምንሰራውና ሰራውና፣ አይዟችሁ ሁሉም ነገር ይስተካከላል። ስለዚህ ስልክ ቁጥር አስቀምጣለሁ፣ ስልክ ቁጥራችሁን በቀጥታ ሰዎች እየደወሉ እስከዛው ድረስ አይዟችሁ በርቱ፣ ይሏችኋል፣ ያግዟችኋል። እና ይዟችሁ በሳቅ እንገናኝ። ደግሞ በሳቅ እምናመሰግንና በሳቅ እምንገናኝ ያደርገን። መልካም ጊዜ፣ አመሰግናለሁ። እሺ፣ ቀረ እምትለው ሐሳብ ካለ እሺ፣ ተናገርሽ። አረ እንዴ፣ ቀረም ነው ያለኝ እንትን ጋራ፣ አመሰግናለሁ። ካትስጥ፣ አሜን። እንዴ፣ ከዚህ ድረስ መጥተህ እንዴ፣ በጣም ወላጅ ተቸገረ ብለህ በመንጣትህ አመሰግናለሁ። እሺ፣ ሁን ሰው ይውደድህ። አሜን፣ እንዴ፣ ሰው ይውደድህ ልጆችህ ይደጉልህ። አሜን፣ አሜን፣ አሜን።